ሰላም፣ የቤኪ ቲዩብ ቤተሰቦች፣ እንኳን ወደ ታሪክ ማህደር በደህና መጣችሁ። ዛሬ ከምናባችሁ በላይ ወደ ኋላ፣ ከፒራሚዶች በፊት ከጽሑፍ መገኘት በፊት ከስልጣኔ ጎህ ቀደም ብለን እንጓዛለን። ዛሬ የምናየው ዘመን 10000 ቢሲ ከክርስቶስ ልደት በፊት ወይም በቀላሉ ከዛሬው 12000 ዓመታት በፊት ነው። ይህ ዘመን ለምን አስደማሚ ሆነ? ምክንያቱም ይህ ዘመን የሰው ልጅ ታሪክ የተገለበጠበት አንድ የአኗኗር ዘይቤ አልቆ አዲስ የተጀመረበት ታላቁ የሽግግር ወቅት ነበር። የድሮ ዓለም እየሞተ አዲሱ ዓለም እየተወለደ ነበር። ለሺዎች ዓመታት ዓለማችን በቅዝቃዜ ተይዛ ነበር። ታላቆችንና ውሾችን ማላመድ ጀመሩ። ግብርና አንድ ትልቅ ውጤትን አስከተለ፣ ቋሚ ሰፈራ። አሁን ሰብልህን ትተ መሄድ አትችልም በዚያም የመጀመሪያዎቹ መንደሮች ተወለዱ። እነዚህም አንጋፏ በዛሬዋ ፍልስጤም የምትገኘው ኢያሪኮ ናት። ስብስብ ሃይማኖታዊ ማዕከላት እየተገነቡ ነው። በሌላ በኩል እንደ ኢያሪኮ ያሉ ቋሚ መንደሮችና የግብርና ጅምር ይታያል። 10000 ቢሲ የሰው ልጅ አዳኝ ሰብሳቢነትን ትቶ ገበሬ የሆነበት ከነጻነት ወደ ማህበረሰብ ከዋሻ ወደ ከተማ የተሸጋገረበት ወሳኝ ወቅት ነበር። ይህ አብዮት ዛሬ ላለንበት ስልጣኔ ሁሉ መሰረት ነው። ነገር ግን አዳዲስ ችግሮችንም አመጣ በሽታ፣ እኩልነት ማጣት፣ ጦርነት። የሰው ልጅ በታሪኩ ትልቁም ምርጫ የመረጠው በዚሁ ዘመን ነበር። ለዛሬ አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ የዚህ አብዮት ውጤቶች ምን እንደነበሩ የመጀመሪያዎቹ ታላላቅ ስልጣኔዎች እንደ ሱመር እንዴት እንደተነሱ እናያለን። ይህን ቪዲዮ ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ እስከምን